መስተካከል እስኪ ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እንደምን አላችሁ? እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ እንዴት እዛችኋል? ስራ፣ ጤና ይሁት፣ ሁሉ መልካም ሰላም። ከኔ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ጌታ ይመስገን፣ አለሁላችሁ። እናንተ እንዴት ናችሁ? እንዴት እዟችኋል? ድምጤ ያስተጋባዩን አላቅም። ያው እንደተለመደው ለእናንተ ሻወር ቤት ቪዲዮ የምቀርጽላችሁ ወይ ደግሞ እኔ ለራሴ የምጠቀመው ነገር ትንሽዬ ትትኖር ነው፣ እኔን የሚጠቅም ደግሞ እኔ ደግሞ እኔን ከጠቀመኝ ለምን ቤተሰቦቼን እህቶቼን አልጠቅምም አላበረታታም ብዬ አንድ ቆንጆ ነገር እየላችሁ መጥቻለሁ ማለት ነው። መገመት አያቅታችሁ ብዙ ልጆች ትገምታላችሁ ብዬ ተስፋ አደርጋለሁኝ። እና ውድ ቤተሰቦቼ እንዴት ናችሁ? ለማንኛውም ስራ ይሆት ሁሉ ሰላም ነው። ሙቀት እንዴት ነው? ብዙ ልጆች ወይኔ ሙቀቱ ሳኡዲ እንዴት ነው የሚሰራው? ወይኔ ሙቀቱ ትላላችሁ። እና አይዟችሁ አሁን ራሱ ይኸው ይኔ ላቤ ቻፍ ቻፍ ቻፍ እያለ ነው ማለት ነው። ግን ደግሞ ችግር የለውም ማቀዝቀያ ስላለ ምንከይፍ ስላለ እንችለዋለን ማለት ነው። እና ኩሽና ከሌለን ግን ችግር ነው እውነት እና ለማንኛውም የማይቻል ነገር የለም። አይዟችሁ ቻሉት፣ በርቱ ውዶቼ። ውድ ቤተሰቦቼ ዛሬ እንግዲህ ሰላም ካልኳችሁ፣ ጤንነታችሁን ከጠየቅኳችሁ ወደ ገደለው ነው የምገባው። ምክንያቱም ስራ ጨርሼ ወደ ክላስ የኔ ሰዓት ነው ይሄ። ሻወር መወስድበት ፊቴን የምንከባከብበት በቃ ይሄ ሰዓት የኔ ነው ማለት ነው። የእንቅልፌና የኔ ነው። እኔ ደግሞ ተእንቅልፌ ላይ እኩል እንካፈል እያልኩኝ ነው እንቅልፍ እንዳይጥለይ ለምን እያልኩኝ ያው እንቅልፍን አሸንፌው መጥቼላችሁ መጥቻለሁ ማለት ነው። ስለዚህ አሁን ምንድነው ዘሽ የመጣሹ ብትሉ በጣም የትኛውም አረብ ቤት የሚገኝ መዳባችን ቤት የትኛውም ቤት የሚገኝ ቀላለው ኢትዮጵያም ያላችሁት ደግሞ ይገኛል። ይሄ በጣም ማለት ነው። እና እንደተለመደው ባዶ ሰሃን እና ማኪያዬ መጥቻ አለሁ። ባዶ ሰሃን ዘሽ የመጣሹ ለምንድን ነው ብትሉ ታቆታላችሁ ምን እንደማረገበት እዚህ ጋር ማር እየመጥቻለሁኝ። ማር አውጥቼ የሚበቃኝን አህል እየመጥቻለሁ ማለት ነው። በሾርባ ማንኪያ አንድ ተግማሽ ቢሆን ነው ዝም ብዬን ያደረኩትኝ። ግን በዚህ ብሰፍርላችሁ ችኛ ማንኪያ የሻይ ናት፣ ትንሽ ናት። እናንተ እንደፈለጋችሁ እንደ ያኔ አንገታችሁ ሆነም ሁሉንም መጠቀም ትችላላችሁ። ምንም እንደ ሁሌ እንደምላችሁ ኬሚካል ያለው ነገር በፍጹም እኔ አልጠቀምም እናንተም ይ አልመጣም ማለት ነው። ስለዚህ ማሩ መጀመሪያ እንደዚህ አረጋለሁ ማለት ነው። ሳህኒ ላይ የሚበቃኝን የዚህ አገር ማር ወርጅን አለ ወይ ማንም ማያውቅ ስኳር ሊሆን ይችላል አይታወቅም። ግን ማር ብለው ስለሚገዙት አሰል እየመጣው ነው የምትለው እኔ ጅብት አሰል ትላለች መዳን እኔ ጅብት አሰል ጅብሌ አሰል ማር እየመጥቻለሁና ማር ስጪኝ ማለት ነው። ቁርስ ላይ ይጠቀሙታል፣ እራት ላይ እንደዚህ ከጅብን ምናምን ይጠቀሙታል እና ጅብ ስኳር ያለበት ሰው ብዙ አይጠቀምም እና ስኳሩ ጥራት ይኖር አይኖረም ያው ለጊዜው አላውቀውም። ግን እኔ ለእኔ የሚጠቅመኝ በጣም ይጠቅመኛል። ለእኔ እንግ ደግሞ ንስኮፌ ነው። ማንም ታውቁታላችሁ። ንስኮፊ ከወተት ጋር በባዶ የምንጠጣው ነው። ብዙ ልጆች ከወተት ጋር ነው የሚጠጡት። እኔ ግን ብዙ ጊዜ በባዶ ነው የምጠጣው እና ንስኮፌ ነው። ጥቁር ቡና ማለት ነው። ማንም ሰው ያውቃል። ንስኮፌንም ግን እሱን በትንሹ ነው የምጠቀመው ማለት ነው። አንድ ማንኪያ በሻይ ማንኪያ በሻይማንኬ አንድ ነው የማረግበት። ከዛን ምንድን ነው የምንታረጊ፣ በሸይማንኪ አንድ ብቻ። ያኛው ቡና የአረቦቹ የጅስም ቡና ብለው የጅስም ማለት የገላ ቡና ማለት ነው። የጅስም ጋህዋ ማለት አስወጥ ጋህዋ አግጅስም ማለት የሰውነት ማለት ነው። እኛ ጋ ግን የለን። ሴትዬም ያናህል አይደለችም። አንደኛ ያናህል ማለት ያናህል ማለት አሮጊት ነገር ስለሆነች ብዙም አትጠቀምም እ የሰውነቱን አታመጣም እንፈልጌ ነው ስለዚህ ማለት ነው እኔ ግን ቤት ውስጥ ባለው ነገር እጠቀማለሁም ይሄኛው ቡና ንስኮፌው ድቅቅ ያለ ነው እንደዚህ አንኳር ይመስላችኋል እንጂ በጣም የደቀቀ ነው በጣም ደቃቅ ነው ማለት ነው ስለዚህ ሻከር እንዲልልኝ ምንድን ነው እየመጣሁት ኑሮ በዘዴ ትላላችሁ እስኳር እየመጥቻለሁ እስኳር ይሄኛው ንስኮፊ። ምንም ፊታችንን ቢያጠራልን ልስ ልስ ያለ ነው። ሻከር እንዲል ማለት ነው። እማሩ ላይ እዚህኛ ላይ እማሩ ላይ እስኪ እንዴት አድርጌ በማንኪያ ቀየሰፈርኩኝ። በሻይ ማንኪያ ነው። ሁለት በሻይ ማንኪያ ሁለት አድርጌ ያለው ማለት ነው። ሶስት ነገር ነው እየላችሁ የመጣሁት ማር፣ ንስኮፊ፣ ስኳር ፊታችንን ፏ ነው የሚያደርግልን ማለት ነው። እኔ ፊቴ እግዚአብሔር ይመስገን ሁሌ እንዳምላቸው ፊቴ ጥርት ያለ ነው። ነገር ግን ውተውት ሳረገው ማለት ነው ድቅቅ ያለች የሆነ ችፍ ነገር ያመጣብኛል ማለት ነው። ሙቀትም ሊሆን ይችላል። እንደገና ደግሞ ፈሳሽ ቅባት፣ ፈሳሽ ቅባት የምንጠቀም ከሆነም ያ ፈሳሽ ቅባት ወደ ፊታችን፣ አንገታችን ላይ ተመጣ አንገታችንን ያጠቁርብናል። ሁለተኛ ደግሞ ፊታችንን በጉር ይወጣብናል። ስለዚህ ፈሳሽ ቅባት ስንጠቀም ወደፊታችን እንዳይመጣ መጠበቅ እንችላለን ማለት ነው። እንደዚህ አዋህር ኩት ማለት ነው። ስቷሩ ለምንድን ያረሽበት ብትሉ፣ ሽክር እንዲልልኝ ነው። ሻካራ እንዲሆን ማለት ነው። ማንኪዬን እንደዚህ አስቀምጥና፣ በእጄ ነው ማሸው፣ በእጄ ነው የምቀባው። ሶስት ነገር ነው የላችሁ የመጣሁትኝ ማለት ነው። እንደዚህ ካረጉና ይህንን የሰራነውን ንስኮፊ ማር፣ ስኳር አድርገን እጃችንን ቀስ ለላላ አርገን እንዳንጎዳው ማለት ነው። እንደዚህ እያረኩኝ አዳርሰዋለሁ ማለት ነው። ንስኮፊው እንትን ይበል እንጂ በጣም ላም ያለ ነው። እንደ ቡናው ሻካራ አይደለም። ሁሉንም አዳርሰዋለሁኝ እንደዚህ እያረኩ ማለት ነው። እና ንስኮፌው የሌላ ቡና አለ። አረቦቹ የጅስም ቡና የሚሉት ጥቁር ቡና ሆኖ ልክ እንደ ኢትዮጵያ ቡና ነው። በጣም ሻካራኑ ስኳር ማያስፈልገው እሱ በጣም ቆዳ የሚያጠራው ማለት ነው። ይህም ደግሞ ችግር የለው። ይህንንም እንደዚህ መጠቀም እንችላለን፣ ከንስኮፌ ጋር ማለት ነው። ያን ሻካራውን የምንታገኙ ልጆች እሱ መጠቀም ትችላላችሁ ግን ያለኝን ነው የምጠቀመው። ንስኮፌን ያለው ቤት ውስጥ በንስኮፊ እኔም እንደዚህ እያረኩኝ ጠብቃለው፣ ፊቴን የፊቴን ቆዳ በቀላሉ እንከባከበዋለው ማለት ነው። ገባችሁ ካይደለ? እንደዚህ እያረኩኝ ቀስ ብዬ ከንፈሬንም እንደዚህ አርጌ የሆነ ስኳሩ እንዴት ደስ እንደሚል የሆነ ቆዳችንን የሞተ ቆዳ አይናችን ስር የተሸባሸበው ምናምን ያጠፋልናል ማለት ነው። እኔ ፊቴ ላይ ምንም አይኔ ላይ ምንም አተሸባሸበብኝም፣ ግን ሁሌ በሳምንት ያው ሶስት ጊዜ ሁለት ጊዜ እጠቀማለሁ። ሁሌ ቪዲዮ ማልሰራላችሁ ማለት ነው። ሰአት እንደዚህ ሲሄድብኝ ሰአት ሲጠበኝ ነው እንጂ ሳልሰራ ቀርቼ አይደለም። ፊቴን በጣም ነው እንትን ምለው ማለት ነው። ምክንያቱም ሙቀት ስለሆነ እንደዚህ እያረኩኝ አዳርሰዋለሁ ማለት ነው፣ ሁሉም ቦታ ከዛም ጋስ ብዬ እንደዚህ አዳርሰዋለሁ። ምንም የሚቀረኝ ቦታ የለም። እንደዚህ እያረኩኝ ሙቀቱ በጣም ሞቀኝ እንደዚህ እያረኩ አሸዋለሁ ትንሽ ማሳጅ አረገዋለሁኝ ቀስ ብዬ ጥብቅ አርጌ አላረገው ቡናው እንደዚህ እያረኩኝ እስኮፊውን ሽታው ደስ ሲል ቡና ምን ትወዱ ልጆች ደስ ይላል ዚጋ ፍንጫዬ ጋ የሚጠቋቆረው እንደዚህ ያነሳልኛል ማለት ነው ትወዱታላችሁ። አትስነፉ፣ በርቱ። ጊዜ ስጡ ለራሳችሁ፣ በእውነት ለራሳችሁ ጊዜ ስጡ እህቶቼ። እውነቴን ነው የምላችሁ። እንደዚህ እያደረግን በቀላሉ የፊታችንን ውበት መንከባከብ እንችላለን። ውድ ቤተሰቦቼ እናንተን ተንከባከቡት ማለት ነው። ያው ሳቆየው ምስኮፌው በራሱ ይጠፋል ማለት ነው። እንደዚህ አርጌ አሁን አልታጠበም፣ አፍ ውስጥ ገባ፣ ግን ይጓ ችግር የለው። አሁን አልታጠበውም ምስኮፌው አልደቀቀ ብሎ ነው ሲደቀ ምንም ምምቶ ቦታ የለኝም እያችሁ እንደዚህ እያረኩኝ እንደዚህ እያረጉ በደንብ እጃችሁ ላላት አረጉና እንደዚህ እያረጋችሁ መንከባከብ ትችላላችሁ፣ ውድ ቤተሰቦቼ። ከዛን እንደዚህ ካረኩ በኋላ ፊቴን ወደ አንገቴ እመጣለሁ ማለት ነው። እንደዚህ አንገታችንንም ያውና እዚህ ሀገር አረብ ሀገር ስንኖር ማለት ነው እዚህ ሳኡዲ ውስጥ ኢጃብ እንለብሳለን። ሻርብ ማለት ነው። ኢጃብ ማለት በእነሱ ኢጃብ ነው፣ በእኛ ደግሞ ሻርብ ነው። ኢጃብ ምንድን ነው ብላችሁ መቼም ማንም ሲያውቀዋል። ኢጃባችን እዚህ እንዳይጠቁርብን አንገታችን ማለት ነው። ኢትዮጵያም ቢሆን በቡና የኢትዮጵያ ቡና እንደውም በጣም ቆንጆ ነው። ከዚህ ከኑስ ካፌ ይልቅ የኢትዮጵያ ቡና ኢትዮጵያም ያላችሁ ልጆች መጠቀም ትችላላችሁ ማለት ነው። እንደዚህ አርጋችሁ አሁን እንግዲህ ቪዲዮ እንዳይረዝምባችሁ ማለት ነው። ግማሽ ሰዓት አቆየዋለሁን ሁሌ እንደምላችሁ አሁን አልታጠብም። ይሄ ግማሽ ሰዓት እስከሚሆነው ግን ሻውር ወስዳለሁ ማለት ነው። ሻውሬን ወስጄ የፊቴ ጥራት ምን እንደሆነ እንዴት እንዳማረብኝ አሳያችኋለሁ ማለት ነው። ፀጉራችሁን እንዳይነካባችሁ ማረም ስለሆነ፣ ማሩ ፀጉራችሁን ልክክ እንዳደረገው ስኳሩም ስኳር ነው። እንደዚህ ሁሉንም ተቀብቷል ማለት ነው። አሁን እንግዲህ ግማሽ ሰዓት ወይ ደግሞ ግማሽ ሰዓት እንኳን ካልቻላችሁ ሀያ ደቂቃ ሀያ አምስት ደቂቃ ለአዝም ነው። ለአዝም ምንድን ነው ካላችሁኝ ደግሞ ግዴታ ነው ማለት ነው። ስለዚህ የተረፈኝን እጄንም እንደዚህ ቀባዋለሁ ማለት ነው። እጄም እንደዚህ አርጌ ቀበዋለሁኝ ግን፣ እዚህ ላይ ልሰናበታችሁ ቪዲዮ በጣም ይረዝማል ማለት ነው። እና እንደዚህ አድርጌ አቆየዋለሁኝ። ምክንያቱም ወዳው ለውጡ ማየት አትችሉም። እንደተቀባን ትጥብ ምንም ዋጋ የለውም። እዛው ሞላ እዛው ፈላ ነው። ለውጡን ለማየት ማለት ነው ቢያንስ ግማሽ ሰዓት ግማሽ ሰዓት ደግሞ ሰዓት ከሌለን ሰዓታችን ከሄደብን ሀያ ደቂቃ ለአዝም ነው እና እንደዛ እላችኋለሁ ውድ ቤተሰቦቼ የረሳሁት ነገር አለ። እናንተ ግን ቆይ ለምንድነው ሰብስክራይብ ማታደርጉት? እያደረጋችሁኝ ነው። ለማንኛውም ሰብስክራይብ ያደረጋችሁኝ ውድ ቤተሰቦቼ፣ ጓደኞቼ፣ እህቶቼ የምታበረታችሁኝ፣ ሁሌም ተጎኔ የቆማችሁት በላይ በኮሜንት በሰብስክራይብ ያበረታታችሁኝ በጣም እጅግ አመሰግናለሁ ክበሩልኝ እግዚአብሔር አምላክ ይስጥልኝ አሁንም ነገም ዛሬም የምላችሁ ነገር ኢቱቤ አዲስ የሆናችሁ እንኳን ደህና መጣችሁ እያልኩኝ እኔም ተቀብያችኋለሁኝ ስኳሯ ሴስጥ ሲገባ እንኳን ደህና መጣችሁ ብያለሁኝ እናንተ ደግሞ ትዝገቡ ወደ ገኒ ቤት ገኒ ቱብን አበረታቷ ሰብስክራይብ አድርጉ ሰብስክራይብ አድርጉ፣ ሼር አድርጉልኝ። ቪዲዮ ከወደዳችሁት ላይ ኮሜንት፣ ሼር አድርጉልኝ ማለት ነው። በተረፈ እወዳችኋለሁ። ፊቴን ታጥቤ ፊቴን ታጥቤ መጨረሻውን አብረን እናያለን፣ ምን እንደሆነ ከዛን። እናንተም እንደገኒ እኮ ልትተኛ ብላ ኮ ሰአቱ ሄዶ ሰአቷን ቀንሳ ተንቅልፏ ፊቷን ወይ ደግሞ እራሷን ጠብቃለች ብላችሁ አንድ ሰው አንድ እህት ታበረታታ፣ እግዚአብሔር ይመስገን። ስለዚህ ታጥቤ እመጣላችኋለሁ ውድ ቤተሰቦቼ። ቪዲዮ ረዘማ ማለት ነው። እመጣለሁ፣ ጠብቁ ውድ ቤተሰቦቼ። ተመልሼ መጥቻለሁ፣ እግዚአብሔር ይመስገን። ተጣጥቤ ልብሴን ቀይሬ ቢጃማይን ለብሼ መጥቻለሁኝ። እሱም ምንድን ነው ተመልሼ መጣሁ፣ ትመጣለሁ ብያችኋለሁኝ። ፊቴ እንደዚህ ጥርት ብሏል ማለት ነው። ማየት ማመን ነው። እንግዲህ ስቀባ ማሳይቻችኋለሁ፣ ሳረግ ማሳይቻችኋለሁ ማለት ነው። በርቱ እንበርታ ትላላችሁ። ኦኬ ነው እና አሁን ፊቴን አደርቅና ማለት ነው። እንደምንታዩ ሻወር ቤት ነኝ። ታጠብኩ፣ ግማሽ ሰዓት አቆይቼዋለሁ አሁን ቶሎ ሞክረ ነው። በአሁን በየደቂቃ መሽምኛ መላክት አይደለንም አይደለም። ወዳው ተቀብተን ወዳው እንዴት ለውጡን እናይበታለን? አናይበትም ማለት ነው። ስለዚህ ግማሽ ሰዓት ግድ ነው። እኔ ያቆየሁት ግማሽ ሰዓት ነው። ስለዚህ እናንተም ግማሽ ሰዓት አቆዩት። እንደዚህ የአማረ ፊት ይኖራችኋል፣ ጥርት ያለ ማለት ነው። እሱን በሶፍት ትንሽ እንደዚህ አደርቀዋለሁ። አልጫ ነው ማለት ነው። ዝም ብዬ ውሃውን ብቻ ውሃውን ብቻ እንደዚህ ከደረቅ ደረቅ አረገዋለሁኝ ማለት ነው። ከዛም በኋላ ይኸው አንገቴ ላይ ምንም ጥቋቁር ነገር የለውም። እግዚአብሔር ይመስገን። በርቱ ውድ ቤተሰቦች እጃችሁን እንዳሰጡ ሎሽኔ የፋዚ ሎሽን ነው ማለት ነው። እዚህ ሀገር ተጠቅሜው ብዙ ክሬሞች እኔ አልጠቀም ከዚህ ውጭ ማለት ነው ለፊቴ እና ፊቴን በጣም ነው እንደዚህ አረግና ፀሐይ ቢሆን የፋልዚን ሎሽን በጣም ቀላሉ ሎሽን ነው። የቀላል ወይ ክሬም እንደዚህ ከኦን ላይ ገዝተ ነው አይደለም፣ ተበጋላ የሚገኝ ነው። በጋላ ደግሞ ምንድን ነው ካላችሁ አነስ ያለ ሱቅ በሰፈር የሚገኝ ሱቅ ማለት ነው በኢትዮጵያ። እና እንደዚህ እያራኩኝ ክሬሙን እስከሚጠፋ አጠፋዋለሁ ማለት ነው። በርቱ እንበርታ። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ በእናታችሁ ሰብስክራይብ አድርጉኝ። ቪዲዮን ደግሞ ከወደዳችሁት ላይክ አድርጉልኝ። አስተያየታችሁን እቀበላለሁ፣ ኮሜንት ላይ ጻፉልኝ ማለት ነው፣ እመልሳለሁኝ ውድ ቤተሰቦቼ ተጠፋቴም ሆነ ማድረግ ያለብኝን በርቺ አይዞሽ፣ ጎበዝ ብላችሁ እንደምን ታበረታቱኝ አስተያየታችሁንም ነግሱኝ እላለሁኝ። ውድ ቤተሰቦቼ እንደዚህ የአማረ ፊት እንዲኖራችሁ ተጠቀሙት። ምንም ቢደክማችሁ ከነ ላባችሁ ከነ ሙቀቱ ከነ ላቡ እንደዚህ ድርቅ እያለ አትተኙ። ሰብሬነት ነካው ግን ይጠፋ ችግር የለውም እንደዚህ አድርጋችሁ ሻሽ ማሰር አልችልበትም። ውድ ቤተሰቦች እኔ ሻሽም አልወድም ማለት ነው ማሰርም አልወድም አልችልበትም። ምን ትላላችሁ? እንዴት እንዳማረበት እኔ ራሱ ማለት ነው እግዚአብሔርን የሆነ ቅድል ነው የሚለኝ፣ እንደዚህ ካላረኩትኝ። በቃ እቃ ምንድን የረሳሁት ምን ማድረግ አለብኝ? ምን ረስቼ ነው? ይሄ ደግሞ ፋዚ ነው። ለከንፈራችን ቻፕስቲክ የምትጠቀሙ ልጆች ቻፕስቲክ ሳይሆን ሊፕስቲክ መጠቀም ትችላላችሁ። እንደዚህ እንዳይደርግ ይሄ የኔ ቻፕስቲክ ፋልዚን ነው ማለት ነው። መጠቀም ትችላላችሁ እናንተ ያላችሁን በቤታችሁ መጠቀም ትችላላችሁ። እጄንም የምጠቀመው ሎሽን ሳይሆን ፋልዚን ነው፣ ምክንያቱም በጣም እቃ የምናጥብበት አንዳንድ ነገር የምናደርግበት ልስልስ እንዲል ማለት ነው። እግዚአብሔር ይመስገን ምንም ነገር የለብኝም። ጥፍርም እኔ አላሳድግም። ጥፍር የምታሳድጉ ልጆች ራሱ ይሄኛው በሎሚ እና በስኳር እያደረጋችሁ ጎልጌት ትጨምራችሁ መጠቀም ትችላላችሁ። ለእጃችሁ ማለት ነው፣ ለፊታችሁ አላልኩኝም ደግሞ እና እንደዚህ እጅንም አሳምረዋለሁ ማለት ነው። እግዚአብሔር ይመስገን አሁን የሚተኛው እንቅልፍ መገመት አያውቅታችሁ። እውነቴን ነው የምላችሁ፣ ፏ ብለን ስንተኛ አንደኛ ድካማችን ይጠፋል፣ ጉልበታችን ይታደሳል፣ እንበረታለን ማለት ነው። ውድ ቤተሰቦቼ ሞክሩት ሞክሩት፣ እና ኮሜንት ላይ ጻፉልኝ። የተመቻችሁ ልጆች ማለት ነው፣ ይመቻችኋል ደግሞ። ቅንድባችሁን ራሱ ፈርዚን ተጠቀሙት እንዲያሳድግላችሁ ማለት ነው። እና ውድ ቤተሰቦቼ ዛሬ እየላችሁ የመጣሁት ቪዲዮ እናንተን የሚያበረታታ ነው እና ዩቱቤን ተው አሳድጉልኝ። እውነቴን ነው የምላችሁ ሰብስክራይብ እየጨመረ አይደለም ግን፣ እግዚአብሔር ይመስገን ሰብስክራይብ አድርጎ አዳዲሶቹ እንዱ አትዩ ማለት ነው። ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ውድ ቤተሰቦቼ በጣም እጅግ እጅግ አመሰግናለሁኝ። ላይክ ለሰዳረጋችሁልኝ፣ ኮሜንት ለጻፋችሁልኝ፣ ሰብስክራይብ ላደረጋችሁኝ፣ ውድ ቤተሰቦቼ እጅግ በጣም አመሰግናለሁ። ክበሩልኝ እና አበረታቱኝ። አሁንም ነገም ተነገ ወዲያ የምላችሁ ነገር ቢኖር አሳድጉልኝ። ቪዲዮ የከተመቻችሁ ላይክ ታታረጉ አትውጡ

እና በርቱ ውድ ቤተሰቦቼ። ዛሬ እየላችሁ የመጣሁት ቪዲዮ ስሰራ ማሳይቻችኋለሁ ከመጀመሪያም ተቀባም ታጠበ የመጣሁላችሁ ማለት ነው። እናንተም ደግሞ እንደኔ ልክ ሰርታችሁ ውጤታማ፣ ስኬታማ ትሆናላችሁ። ሞክሩት። እውነቴን ነው የምላችሁ። በእውነት ምንም አይነት ፊታችሁ ላይ የሚወጣባችሁ የሚጎዳ ወይ ደግሞ ምንም ምንም ነገር የለው። ማር ማር ነው አይደለ? ይበላል። ስኳርም ስኳር እስኮፌም ደግሞ እንጠጣዋለን። እንደውም እኔን እስኮፌ ሱስ አለብኝ። እውነቴን ነው የምላችሁ እስኮፌ። እንደውም አሁን ተሻለኝ እንጂ በፊት ጠዋት በባዶ ሆዴ ነበር የምጠጣው። ግን አሁን ጥሩ አይደለም ምናምን እያሉ መሰለኝ፣ እኔ አላውቅም። ግን አሁንም እጠጣዋለሁኝ ከቁርስ በኋላ፣ ወደ ማታ፣ በቀን ሁለቴ እጠጣለሁ ማለት ነው። ስለዚህ ምን ምን የሚነካን ነገር አለ? ምንም የሚነካን ነገር የለም። እና ተጠቀሙት። ውድ ቤተሰቦቼ እናለኝ ቆይታ አመሰግናለሁኝ። ክበሩልኝ፣ እናደረጋችሁልኝ ሁሉ እግዚአብሔር ይስጥልኝ እያልኩኝ አመሰግናችኋለሁ ማለት ነው። ቀጣይ ቪዲዮ በምን እንደምመጣ አይታወቅም። በምግብም ሊሆን ይችላል። ተመልሼም ደግሞ ስለፊቴ። እኔ ብዙ ጊዜ ለራሴ መሆን፣ ማንም ሰው ራሱን ይወዳል። ለራሴ መሆን ደስ ይለኛል። እንደዚህ ራስ መጠበቅ በጣም ስለምወድ ማለት ነው። በምን እንደምመጣላችሁ አይታወቅም እመጣለሁኝ እናንተ ደግሞ መጣ መጣ እንድል ከፈለጋችሁ ቪዲዮ በተደጋጋሚ እንድሰራ አበረታቶኝ ማለት ነው እና ስለዚህ በጣም ወዳችኋለሁኝ እግዚአብሔር አምላክ ሀገራችንን ሰላሟን ይመልስልን ቸር ሰንብቱልኝ እያልኩ ሰናበታችኋለሁ ባይ ወዳችኋለሁ